ታዋቂውና ተወዳጁ ጋዜጠኛ ገነነ መኩሪያ ሊብሮ ህይወቱ ካለፈበት ጊዜ አንስቶ የበርካታ ኢትዮጵያውያንን ቁጭት በስፋት ያመጣ ነበረም። ታዲያ ህይወቱ ያለፈበት መንገድ ደግሞ እጅግ አወዛጋቢና የበርካታ ሰዎችን ጥያቄ በስፋት ያንጸባረቀ ነበረም። ከዕለት ወደ ዕለት ገነነን ማን ገደለው? እንዴት ሊሞት ቻለ? የሚለው ጥያቄ እየተዘዋወረ ቆይቷል። ነገሩ ራሱን አጠፋ በሚል መደምደሚያ የተቋጨ ቢመስልም አሁን ግን እንደ አዲስ የተለያዩ መረጃዎችና ልዩ ልዩ አስተያየቶች በስፋት እየተንጸባረቁ በተለያዩ ማህበራዊ ሚዲያዎች ላይ እንደ አዲስ መነጋገሪያ ሆኗል። በተለይ ወንድሙና ጋዜጠኛ ሰኤድ ኪያር በሚዲያ ብቅ ብለው የተናገሯቸው ንግግሮች እንደገና የህዝቡን ስሜት ቀስቅሶታል። ለመሆኑ ገነነ እንዴት ህይወቱ ሊያልፍ ቻለ? አወዛጋቢው ጥያቄ እዚህ ላይ ይነሳል። ይህንን ጥያቄ በማንሳትም በማህበራዊ ሚዲያ ላይ እየተሰራጩ የሚገኙ አስተያየቶችን እናነሳና ወደ እናንተ እናቀርባለን። ወንድሙና ጋዜጠኛ ሰኢድ ኪያር ስለ ጉዳዩ ምን አሉ? ከሞቱ ጋር በተገናኘ ስማቸው እየተነሳ የሚገኙ ሰዎችስ እነማን ናቸው? ይህ ጉዳይ ማብቂያውስ ምን ይሆን? ለፖሊስና ለፍትህ አካላት እየተነሱ የሚገኙትስ ጥያቄዎች ምንድን ናቸው?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 ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። ወደ ዝግጅቱ እንሻገር።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 የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ እድል ዛሬ ላይ ሆነው ነገን የሚያዩ ባለብሩ ተስፋና ካታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 0562 20 ላይ ይደውሉ። አለማየሁ ማሞ ሲናገር እንዲህ ይላል የታሪክ ተቋም የኳስ ትምህርት ቤት የስፖርት ሊቅና ተንቀሳቃሹ ቤተ መጽሐፍት ተብሎ የሚታወቀው ከጋዜጣ እስከ መጽሐፍ ከራዲዮ እስከ ቴሌቪዥን ጣቢያም የገነነ ስም የነበረው ከኳስ ተጫዋችነት እስከ ጋዜጠኝነት እንዲሁም ደራሲነት የነገሰው ስፖርትን ከታሪክ በማጣቀስ የተካነው ለላቀ አስተዋጽኦ በ2009 ዓ ም ከካፌ ረጅም ዘመን አገልግሎት ሜዳሊያ የተሸለመው ገነነ መኩሪያም ከተለየን ሰነባበተ በማለት ያንን አሳዛኝ ነገር ያነሳል። አለማየሁ ይቀጥልና ማንም ይሞታል ግን ገኔ እንዴት ሞተ? በማለት ይጠይቃል። ከወራት በፊት ይህንን ጥያቄ ጠይቄ ነበር በማለት አለማየሁ ማሞም ጉዳዩን ይቀጥላል። ከኔም በፊት ይሁን ከኔ ኋላ ባለምጡቋ አምሮ ደራሲና ጋዜጠኛ እንዴት ሞተ ብለው የሚጠይቁ ተቆርቋሪዎች ነበሩ፣ ሲልም ያነሳል። የመለሰላቸው ግን አልተገኘም። እንዲያውም ያንን በማለታቸው የተከሰሱና ስልካቸውንም የተነጠቁ ነበሩ በማለትም ያነሳል። አርያ ተስፋ ማርያም ከሰሞኑ ባደረጋቸው ቃለምልልሶች ያለውን ጉድ ዘርግፎታል በማለትም ሰሞነኛውን ጉዳይ ያነሳል። ከሰሞኑ ታዲያ እየተነሳ የሚገኘውን ፍንጭ በመያዝም ባለሙያዎች እውነቱን ይደርሱበት ይሆን እየተባለም እየተጠየቀ ይገኛል። ለልጆቹ አባት ለሚስቱም ባል የሆነ ለሀገሩም ባለውለታና ተቋሚ የሆነው ጋዜጠኛ ገነነ መኩሪያ ሊብሮ ሞቱ ከመሰማቱ አምስት ቀናቶች በፊት የተቆረጠውን እግሩን በአርቲፊሻል እግር ለመተካትናም ዳግም ቆሞ ለመሄድም ተስፋ እያደረገ እንደነበርም በወቅቱ ወጥተው የነበሩ መረጃዎች ያመላክታሉ። ከሀገር ውጭ ይገኙ ከነበሩ ወዳጆቹ ጋር በስልክ ያወራና ለእግሩ መጠቅለያ ልዩ ባንዴጅ ይልኩለትም ዘንድ ግንኙነት እያደረገ እንደነበርም ተነግሮ ነበር። ገነነ ከመሞቱ የተወሰኑ ቀናቶች በፊት እግሩ ተቆርጦ በዊልቸር ነበር እንቅስቃሴውን ያደርግም የነበረው። በእርግጥ ገነነ እግሩ ከተቆረጠ ጀምሮ ከፍተኛ ድባቴና ድብርት ውስጥ ገብቶ ነበር። የጥቂት ሰዎችን ካልሆነ በስተቀር የበርካታ ወዳጅ ጓደኞቹን ስልክም አይመልስም ማውራትም አይፈልግም ነበርም። ገነነ ታዲያ ሕይወቱ ያለፈበትን ምክንያት በወቅቱ እየወጡ የነበሩ አንዳንድ ጽሑፎች እንደሚያመላክቱት ከሆነ ገነነ ራሱን ሰቅሎ ነው የሞተው የሚሉ ነበሩ። እነዚያ ግን አወዛጋቢ ሆኑ። በዚያ ሰዓት በእርግጥ በሁለት እግሩ መቆም የማይችል በዊልቸርም የሚራመድ እግሩ ከተቆረጠ እንኳን ጥቂት ቀናቶች ብቻ በማስቆጠራቸው ቁስሉ ያልደረቀና እንደ ልቡ የማያንቀሳቅሰው ሰው ራሱን ለመስቀል የሚሆን የአካል ጥንካሬን ማግኘት እንዴት ቻለ የሚል ጥያቄም ሲያስነሳ ነበረም። የታሪክ ማሳያችን የትናንት ማያ መስታወታችን የሆነው የእግር ኳስ ወጎች ማህደራችን፣ የጋዜጠኝነት ውሃ ልካችን ገነነ መኩሪያ ሊብሮ፣ በእርግጥም ራሱን አጠፋ ወይስ ደግሞ ሰው ገደለው የሚለው ጥያቄም በስፋት ሲንጸባረቅ ነበር የሰነባበተው። እንዲህ ያሉት አወዛጋቢ ጥያቄዎች እንዳሉ ሆነው የገነነን ጉዳይ በስፋት በርካቶች እየጠየቁ በበርካታ ሚዲያዎችም ላይ ዘመቻ ተከፍቶ ፍትህ ያስፈልገዋል እየተባለ ጥያቄ ሲቀርብ ከሰነባበተ በኋላ ከሰሞኑ ደግሞ እንደገና ተባብሶ እንደ አዲስ ልዩ ልዩ የሆኑ መረጃዎች እየወጡ በስፋትም እየተሰራጩ ይገኛሉ። በተለይ ከሰሞኑ ጋዜጠኛ አርአያ ተስፋ ማርያም የሊብሮን ወይም የገነነ መኩሪያን ወንድምና ጋዜጠኛ ሰኢድ ኪያርን ቃለመጠይቅ በማድረጉ እንደገና ነገሩ ተጋግሏል። በቃለ መጠይቁ ላይ ሲናገሩ ታዲያ በአጭር ቃል ተወዳጁ ገነነ መኩሪያ ሊብሮ ራሱን አልገደለም የሚል ሀሳባቸውን ሰጥተዋል። በዚሁ ጉዳይ ላይ በስፋት ተከታታይ ቪዲዮዎችን እየለቀቀ የሚገኘው አርአያ ተስፋ ማርያም በርካታ ጥያቄዎችን እያነሳ እየሞገተ ጉዳዩንም ለማጥራትም እየለፋ እንደሚገኝም እየተመለከተን እንገኛለን። በመጀመሪያም የገነነ መኩሪያ ሊብሮን ወንድም በመቀጠልም ጋዜጠኛ ሰድ ኪያርን እንግዳ አድርጎ በማቅረብም ስለ ገነነ ሞት እስከ ዛሬ ያልተሰሙ የሚያስገርሙና የሚያስደነግጡ መረጃዎችንም አውጥቷል። በተለይም ጋዜጠኛ ሰይድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረውን አንድ በአንድ አብራርቶታል። በገነነ ሞት ራሱን ተጠርጣሪ ለማድረግ እንዴት እንደተሞከረም ፊልም በሚመስል መልኩም ተርኮታል። በአርአያ ለተጠየቁ ጥያቄዎች የገነነ ወንድምም ሆነ ሰኢድ ኪያር ታዲያ በእርግጠኝነት አንድ ነገር መናገር ይቻላል በማለትም ተናግረዋል። በፍጹም ገነነ መኩሪያ ሊብሮ ራሱን ሊያጠፋ አይችልም አላጠፋምም በማለትም አክለው ገልጸዋል። አ። ገነነ ከመሞቱ በፊት አንድ ጓደኛው ከውጭ ደውሎ ካወራው በኋላም ስልኩን ባለመዝጋቱ ገነነም የያዘው ክፍል ውስጥ በጥያቄም የሚያጣድፉት ሰዎች እንደነበሩ መስማቱንም እንዲሁ ገልጿል። ብቻም አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜም የደረሰ ይመስላል። የተለያዩ ጥያቄዎችም መነሳት ጀምረዋል። ያን የመሰለ ስፖርት ጋዜጠኛ፣ ያን የመሰለ ጨዋታና ታሪክ አዋቂ ያን የመሰለ ጸሐፊ እና ደራሲ የሕይወቱ መጨረሻ አካባቢ የነበረበት ሁኔታ እጅግ የሚያሳዝን ነው እየተባለም ወደ ኋላ ጉዳዩ እየተነሳ ነው። ተስፋ መቁረጥ ውስጥ ገብቶ ከቤቱ ተገፍቶ አንድ ጠባብ ክፍል ውስጥ ሞቶ መገኘቱ እጅግ የሚያስቆጭ ነው እየተባለም እየተነገረ ነው። ከምንም በላይ ደግሞ የሚያመው ባልተረጋገጠበት ሁኔታ ራሱን አጥፍቷል በመባሉ በሚከተላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ፍትሐት ሳይደረግለት መቀበሩን መስማት ግን እጅግ ያማል እያሉ የተለያዩ ሰዎች ሀሳባቸውን አስቀምጠዋል። የማንረሳው ባለብዙ ትዝታ ገነነ መኩሪያ ሊብሮ ዛሬ ልባችንን በሐዘን ሰቅዞም የሚቀር የገነነ መኩሪያ ጉዳይ ታሪኩን እናስታውሳለን በማለት ጉርሻ ገጽ ሀሳቡን ያስቀምጣል። ይህን ታላቅ ሰው ይህን ተንቀሳቃሽ ላይብረሪ በሞት ያጣነው ከአንድ ዓመት ከዘጠኝ ወር በፊት ነበረ። በጣም የሚያሳዝን ነገር ነው በማለት ጉርሻ ገጽ ሀሳቡን ሲቀጥል፣ ገነነ ከሚኖርበት ቤት ተባሮ በሆቴል ውስጥ ብቻውን ተቀምጦ ብቸኛ ሆኖ ብዙ ችግሮችና ጉዳት ደርሶበትም እንደነበር ያስታውሳል። የተወዳጁ ጋዜጠኛ የገነነ መኩሪያ ነፍስ ፍትሕ አግኝታ የሞቱ ጉዳይ እውነታው ተጣርቶ እንዲወጣም የተለያዩ ጥያቄዎች እየቀረቡ ይገኛሉ። እውነታውን ግን በቅርቡ እንደምንሰማ በርካቶች ተስፋ እያደረጉም ይገኛሉ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ለምንወደው ጋዜጠኛ ለተወዳጁ ገነነ መኩሪያ ነፍስ በሰላም ትረፍ ብለን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 የአሟሟቱን ጉዳይና ከሰሞኑ ደግሞ እየተነሱ የሚገኙ ልዩ ልዩ ጥያቄዎችን በስፋት እንዲህ በማንሳት ወደ እናንተ ለማቅረብ ሞክረናል። ከዝግጅቱም ብዙ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችሁ እንዲሆን እንመኛለን።